ከቤት ስራ ጋር እኔም አለሁበት ካላልክ በስተቀር ከአንተ ጋር ምንም ያገናኘው ነገር የለም አሳፈረችኝ እኮ አባዬ ለምን ታፈራለች እሷ በስራዋ ትፈር ብነግራት ጥሩ ነበር ባት ነግራት ጥሩነት ማንነቷን እንድናቃጥር ይሆናል ይሄ ማለት ካሌብና ያገባችው ወዳው ሳይሆን ጥቅም ፈልጋ ነው ማለት አይደለም ብዬ እንኳን እኮ መከራከር አልችልም ሁሉም ሰው የዘራውን ነው ሁሉም ልክ ነው እኔም ሰውን እንዳላምን? ጥሩ ትምህርት ነው የሰጠችኝ። ሰውንማ ማመን አስፈላጊ ነው። ሰውን ማመን ቀብሮ ነው ዳንኤል። ሰው ማመንማ ቀርቦ ነው እንጂ ስቀርብማ ጎዳ እየሆንኩ። በእርግጥ በርግጥ አስተክታኛል። አታላለች፣ አስመሳይለች። በጣም እኮ ነበር የተዝናኑብኝ። በጣም እሱን ማየትች ነበር። አንቺ ግን ሌላ ሰው ሆንሽ። እሻውን ምንድነው የሚሻለኝ? ምንም ነገር ብትመክረኝ እሰማሃለሁ። አሁንማ አቦካሾኩ ቆይሽኝ ነው። ምንድነው ተስፋዬ እሰጥሃለሁ ያለህን ብሩና ባይሰጠኝስ አሰጠህም ይባላል። በቀጥተኛ መንገድ ለፍታ ገንዘብ ትሰራለህ። ከዚህ በኋላ ሰርቼ የሚስታገባ አለ። ደግሞ ሄደን ደስ የሚላት እንደዛ ሲሆን አይመስልም። እባክሽን ዱን ብትሆን እኮ አማራጭ አጣ እንጂ እንስራ የምትለኝ እሱ የተደላደለ ኑሮ መኖር ጠልተህ አይደለም። ታዲያ ልክ ባለሆነ መንገድ በመጣ ብር ነው እንዴ? በመጀመሪያ ብሩ ልክ ያልሆነ አይደለም። አደለም በስነ ስርዓት እኮ ጠይቄሆን ያው የመጣበት መንገድ ትክክል ባይሆንም ብሩ ግን ያው ልክ ነው። ልክ ባለሆነ መንገድ የመጣ ብር ሲጀመር በረከት የለውም። ለእሱ አታስቢ አብቃቅቼ ነው የምጠቀመው። ይው አበረክቷል። ቆይ አንተ የሚፈጠረው ነገር ምንም አይመስልማ? ለእሱ አይደል እንዴ መጣት ቆይሻው። ምንድን ነው ማድረግ ያለብኝ? እውነት ለመናገር አላውቅም። ምክር ለመስጠትም ደበረሽ። እኔ ኳንተን በሆኑ አድርገውን ነገር ነግሬ ነበር። አንተ ደግሞ እሱን ማድረግ አፈልክ። አንቺ እኮ ሴት ስለሆንሽ ቢያንስ ሰው ቤት ተቀጥረሽ መስራት ትቻለሽ። አንተ እኮ መጀመሪያ ጭንቅላት ላይ አክብደዋል። አሁን የምትኖረውን ኑሮ ከምትኖር ደግሞ ምንም ሆነ ብትኖር ይሻላል። አንድ እድል ነው እየጠበኩ ያለሁት። የምን እድል አባዬ? ቃል የገባልኝ ብር እስኪሰጠኝ። አይ ይሰጠኛል ብለና። አንቺ የሰማሽው ነገር የለም? እኔ ምንም የሰማሁት ነገር የለም። በቲና ተናዷል ብዬ ነው እኔ እንዴት እንደማባብለው አቃል። ዳኒ አሁን ላይ ተስፋ ሁሉ ተመናምኖ አንድ ተስፋ ያደረገው እየጠበቀው ያለው ነገር የካሌ አባት ቃል የገባለትን ብር ነውና፣ አሁን በስተመጨረሻ ላይ ደጋግሞ እየጠየቀው ነው ያንን ቃል የገባህልኝ ብር እንዴት አደረግክልኝ እያለው። የካሌ አባት ደግሞ ሊሰጠው አይፈልግም፣ ያው እንደ ቲና የሆነ ነገር ሊያስተምረው ይፈልጋልና፣ አሁን በስተመጨረሻ ላይ እያለ ያለው ነገሩን እጣ አረጋለሁ፣ ሶስት እጣዎችን አስቀምጣለሁ፣ ከሶስት ውስጥ ደግሞ ሁለቱ ላይ አንተ የምትፈልገውን ብር እጽፋለሁ፣ አንዱ ደግሞ ምንም የለውም ካገኘ እዛ ውስጥ ተወስዳለው ብሎታል። እና ዳኒ ደሞ ይሄን ነገር ሲነግረው ራሱ ዳኒ ደግሞ ይሄን ነገር ሲሰማ ራሱ በጣም ደስተኛ ሆኗል። ለምን እዛ ውስጥ ሁለቱ የኔ ነው ብሏል። እሱ አሁን የማግኘት ቻንሴ በጣም ሰፊ ነው ስላለ ምንም ነገር አልተጠራጠረምና ሽማግሌው ባቀረበለት ሐሳብ ነገሩን እጣ አረጋለው በእጣ ነው መሰጥ ያለውን ሐሳብ በደስታ ተቀብሎታል ማለት ነው። ያው በስተመጨረሻ ላይ እንዳየነው እጣውን አንስቷል። ግን ደግሞ እጣውን ያነሳው ፍለፊቱ ያለው ወረቀት ሳይሆን ከሱ ራቅ ብሎ ያለውን ሶስተኛ ላይ ያለው ወረቀት ነው ያነሳው። ያ ደግሞ ምናልባት ባዶ ሊሆን ይችላል። ይባላል ሽማግሌው፣ አሁን ፊትለፊት ያለው አጠገብ ያለው ላይ ጽፍ ያለው፣ አንተ ደሞ አጠገብ ያለውን እድል መጠቀም አልፈለክም፣ ሌላ ሩቅ ለመሄድ ፈልግሃል፣ ለዛ ምክንያት ደሞ ብሩን አታገኝም ብሎ የሆነ ነገር ሊያስተምሮ ፈልጓል ማለት ነው። የካሌብ አባት መጀመሪያውንም ሲያወራ እንደነበረው ለትሁትም ለካሌብም ሲነግራቸው እንደነበረው እንዲሁ በቀላሉ ከቤት ላባረራችሁ አልፈልግም የሆነ ነገር ላስተምራቸው ፈልጋለሁ ብሏልና ያ ነገር ደሞ በቲና በኩል ተሳክቶለታል። ቲናን ያው ነገሮችን እንደረሳ ምንም እንደማያስታውስ መስሎ እሷ የምትፈልገውን ነገር ቤቱን በእሷ ስም አድርጎላታል። ሐሰተኛ ሰነድ አዘጋጅቶ ማለት ነው። በስተ መጨረሻ ደግሞ ነገሩ እንዳልተሳካላትና ና እስካሁን እንደሸወዳት ነግሯታል ማለት ነው። ያ ነገር ደግሞ ቲና በጣም አሳብዷታል። አሁን ላይ የካሌ በባት የሚፈልገው ቲና ከዚያ ቤት እንድትወጣለት ነው። እዚያ ቤት እንድትኖር አይፈልጉም። ና በስተ መጨረሻ እሷ ቤት ካላገኘው አልወጣም የትም መሄድ አልችልም ስትላቸው እነሱ ለማድረግ ያሰቡት በቃ እዚህ ቤት ለመኖር የምትፈልጊ ከሆነ የቤቱን ስራ መስራት አለብሽ፣ ለአሁኑ ትውት እረፍት ትውጣና አንቺ ምግብ ስሪ፣ ቤት ማጽዳት ምናምን ስሪ ብሎ ያንን ነገር ነግሯታል። ይሄ ነገር ደግሞ ቲና ላይ በጣም ዱብዳ ሆኖባታል ማለት ነው። እነሱም አንድ የፈለጉት ነገር እሷ በነገሮች ተማራ እዛ ቤት የሚሰራው ስራ አማሯት በስተመጨረሻ በራሷ ያንን ቤት ጥላ እንድጠፋ ነውእና እሷ ደግሞ ከአሁኑ በጣም እየተነጫነጨች የተቆጣች ነው። ሽንኩርት ራሱ መክተፍ አቅጧት አይኗን እያቃጠላት ትሁትን አግዢኝ ሁሉ ላይ ያልቻት ነውና፣ ትሁት ደግሞ ያው የነካሌብ እና የካሌብ አባት ተባባሪ ስለሆነች እሷም የሆነ ነገር እንድትማር የሆነ ነገር እንድትቀጣ ስለምትፈልግ ነገሮችን አሁን ላይ ምንም እያገዝቻት አይደለም። ካሌብ እንደውም የነገራት ለትሁት ራሱ ምግብ ስሪላት ነው ያላት እንጂ ትሁት እዛ ጋር ታግዝሽ አይደለም። አንቺ የሆነ ነገር ስትሰሪ ትሁት አጠገብሽ ቆማ ትከታተልሽ እሷ ትይሽ ነው ያሏት። ያንን ነገር ደግሞ ለማድረግ የፈለጉት ቲናን ስለማያምኗት ነው ማለት ነው ያው ከዚህ በፊት እሷ ስታርግ የነበረው የእነሱ ምግብ ላይ የሆነ መድኃኒት፣ መርዝ ምናምን ለመጨመር ስትሞክር ነበርና አሁን ደግሞ ምግቡን ስሪ ብለን እኛ ከተውን የሆነ ነገር ልታረግ ትችላለች የሚለው ነገር ስላሳሰባቸው ምግቡን ትስራ፣ ትሁት ደግሞ አጠገብሽ ቁጭ ብላ ትይሽ እያለቻት ነው። ቲናም ስትላት የነበረው ትሁት ከአጠገቧ እንድትሄድ ትፈልጋለች ግን ደግሞ እዛ ጋር ትሁት ከዚህ በፊት ፊትም የትሁት ምግብ ላይ መድኒት ጨምራ ያኔ ዳኒ በልቶ ታሞ ነበር። አሁንም ቲና እያወራች ያለችው ከአሁን በኋላ ምንም የማጣው ነገር የለም የሚቀርብኝ ነገር የለም ስላለች ምናልባት ደግሞ የነሱ ምግብ ላይ መድኒት ጨምራ ልትጎዳቸው ስለምችል አሁን ላይ ትሁት አጠገቧ ቆማ እየጠበቀቻት ነው ማለት ነው። ቲና ደግሞ ምግቡ የደበራት እዚያ ቤት የሚሰራው ስራ ራሱ እየከበዳት እያስጠላትም እየሰራች ቢሆንም እሷ እያሰበች ያለችው አሁን ላይ ከጊዜ በኋላ ከዚህ ቤት ወጣለሁ የሚለውን ሳይሆን የካሌብ አባት ላይ የሆነ ነገር እያሰበች ነው። ጊዜ እየጠበቀች ይመስላል ይህንን ሽማግሌ ገለዋለው የሆነ ነገር አድርጋለሁ እያለች ነው ነውና አሁን አጋጣሚዎችን እየጠበቀች ይመስላል። እሱ ሽማግሌው ላደረገባት ነገር፣ ይሄንን ሁሉ ላታላላት ነገር የሆነ ነገር አድርገዋለሁ፣ እበቀለዋለሁ እያለች ይመስላል። እና አሁን ላይ ለዳኒ እየነገረች ያለችው ይሄን ሽማግሌ ገለዋለሁ፣ ይሄን ሽማግሌ ካልገደልኩት ውሻ ብለ ጥራኝ እያለችው ነው። እና ዳኒ ደሞ የሷ ፉከራ በጣም ስልችት ብሏታል። በሷ በኩል የሆነ ነገር አገኛለሁ የሚለው ነገር አሁን እሱ ተስፋ ቆርጧል። በዛ ነገር እሷውን እዚያ ቤት ያለው የሷ ወንድም እንደሆነ በዛ በዛ ነገር ነው እንጂ ያለው በሷ በኩል የሆነ ነገር አገኛለሁ የሆነ ጥቅም ተመጣጣማለሁ ብሎ አይደለም ከሷ ጋር ያለው አሁን ላይ አንድ ያለው ተስፋሱ የካሊ በባት ቃል ይገባለትን እቺን አራት ሚሊዮን ብር እሷን ወስዶ ከዛ ቤት መውጣት ነውና፣ ለዛም ነው ይሄንን የአራት ሚሊዮን ብር ነገር እዛ ጋር ቲና እንዳትሰማ ይፈልገው ማለት ነው። ስለዚህ ብር ነገር የሆነ ነገር ከሰማች ደግሞ ብሩን እንዳላገኝ ታደርጋለች ወይ ደግሞ ልካፈል ትላለች የሚለው ነገር ያሳሰበው ይመስላል። እዚህ ጋር ለሽማግሌው ቃል ገብቶለት ከዚህ በፊትም የሰማው ሚስጥር ለሷ አልነግርም ያለው ሽማግሌው ስለ ብር ብድሩ ስለሚያበድረው ብር ለቲና እንዳይነግርበትም ያን ነገር አሳስቦታል። አሁን ላይ በድብቅ እዛ ሽማግሌው ብሩን ያበድሯል። ከዛ እሱ ደግሞ ብሩን ወስዶ በዛው ጠፍቶ ከኤደን ጋር ህይወት መስርቶ ለመኖር አስቧል ማለት ነው። ያ ነገር ደሞ የሚሳካለት አይመስልም። ሽማግሌው ያው እሱን ብር ለማበደር ሳይሆን የሆነ ትምህርት ተምሮ ከዛ ቤት እንዲወጣ ብሏል። እዛ ጋ ቲናን አስተምሯታል፣ ደና አድርጎ እንደሚፈልገው አድርጎ ትምህርት ሰጥቷታል። አሁን ደግሞ የሚቀረው የዳኒ ነገር ስለሆነ ብሩን ደግሞ በእጣ ላይ ያርግለት ፈልጓል ማለት ነው። የካሌብ አባትም ዳኒ በተደጋጋሚ ስለ ብሩ ሲያነሳበት ይጠይቋል። ብሩ ለምንድን የፈለግኮ ምን ልታረግበትን የፈለግኮ ብሎ ጠይቀው፣ ዳኒ ደግሞ የሚነግረው ከኤደን ጋር መጋባት እፈልጋለሁ፣ ከእሷ ጋ ህይወት መመስረት እፈልጋለሁ፣ እናም ደግሞ በብሩ የቤት እቃ ሟልቼ የሆነ ነገር መጀመር እፈልጋለሁ ብሎታል ማለት ነው። ሽማግሌ ያው ቢሰማውም እሱ የሚያወራውን ነገር ቢያዳምጥም በውስጡ እየሳቀበት ነው የሚያወራው። እናም ደግሞ ዳኒ እዛ ጋ ቶሎ ብሎ ብሩን አግኝቶ ኤደንን ለማግባት ያሰበው አንደኛ ካሌብንም በጣም ፈርቷል። ካሌብ ኤደንን ይወስድብኛል ብሎ በጣም ስለፈራ ብሩን ወስዶ ከእሷ ጋር ተጋብቶ መኖር ይፈልጋል። ከዚህ በፊትም ሽማግሌው ለኤደን እየነገራት የሆነ ነገር አለ፣ እሱ ካላገባሽ ዝም ካለ ና ከተመለከተሽ እኔ ለልጄ እድርሻለሁ የሚለውን ነገር ያኔ ለኤደን ነግሯት ነበርና፣ ኤደን ደግሞ ይሄንን ነገር ሄዳ ለዳኒ ነግራለች። ዳኒ ያኔ በጣም ተናዶ ተቆጥቶ ነበር። ይሄ ነገር ራሱ ሌላ ስጋት ፈጥሮበታል። ለዛም ነው አሁን ላይ ዳኒ ትሁትን ባገኛት ቁጥር በአንዴ ከሰራተኝነት ወደ ቤት ባለቤትነት ትቀየራለች፣ ካሌብን ጠበቅ አድርገሽ ያዥው፣ ይሄ አጋጣሚ ለአንቺ ጥሩ አጋጣሚ ይመስላል ብሎ ትሁትን ወደ ካሌብ እየገፋፋት ያለው ማለት ነው። ትሁት በዛ በኩል ከካሌብ ጋር ከሆነች እዚህ ጋር ኤደንን ባያገባት ራሱ ነገሮች ባይሳኩለት ራሱ ካሌብ ይወስድብኛል የሆነ ነገር ይፈጠራል በመሃል ብሎ ያ ነገር አያሰጋውም ማለት ነው። ምናልባት አሁን እዚህ ጋር ሊሆን የሚችለው ሽማግሌ ያው በስተመጨረሻ ለዳኒ ብር እንደማይሰጠው ግልጽ ነው። ዳኒ ደግሞ ብሩን ካላገኘ ኤደንን ሊያገባት አይችልም ማለት ነው። በዛ በኩል ኤደን ከዚህ በፊት ዳኒን እንደምታፈቅረው ምንም ከሱ ጋር የሆነ ያን ያክል የተጋነነ ሕይወት ሳይሆን በቃ ተጋብቶ አብሮ ኖሮ ሕይወታቸውን ከአንድ ከዜሮ መጀመር እንደሚችሉ ራሱ ለዳኒም ለካሌብ አባትም ስትነግረው ነበር። እሷ ምን ያህል ዳኒን እንደምታፈቅረው የካሌብ አባት ያውቃል፣ እሷም ነግረዋለችና የካሌብ አባት ግን ያሰበው ኤደን ያንን ሲያት ለልጁ ነበር የተመኛት እና እዛ ጋ የሄድነውን እኔ ካሌብን አልፈልግም ዳኒኑ የምወደው ምንም ነገር ቢሆን ከሱ ጋኑ መኖር የምፈልገው የሚለውን ነገር ከነገረችው ምናልባት እዛ ጋ ሽማግሌው የሆነ ነገራቸው አሳዝኗቸው ምናልባት እኔ ሰርጉን ደግስላቸዋለሁ፣ የተወሰነ ወጪውን እሸፍንላቸዋለሁ ብሎ አንድ ላይ የሚኖሩበትን ነገር የሆነ ነገር ካመቻቸላቸው ነው እንጂ በዚህ በኩል ይሄንን ሁሉ ብር አበድሬው እናም በአንድ ወር ውስጥ ይመልስልኛል ብሎ ተስፋ አያደርግም። ዳኒ መሆን ሽማግሌውን እያለው ያለው ብሩን ስጠኝና በአንድ ወር ውስጥ እንደምንም ብዬ እኔ እመልስልሃለሁ እያለው ነው። በአንድ ወር ውስጥ ደግሞ ምንም ሰርቶ ሊመልስለት አይችልም፣ ይሄንን ሁሉ ብር ማለት ነው። ሌላው ነገር ደግሞ የሚያጠራጥር ነገር ኤደን እስካሁን ስለ ዳኒ ምንም አልሰማችም። እዛ ቤት ለምን እንደገባና ምን እየሰራ እንደሆነ ምንም የሰማችው ነገር የለም። አሁን እሷ ዳኒ እዛ ቤት ውሽማ ሆኖ ነው የገባው እህቱ፣ ሳቶ እዚ ጋ ያለችው ልጅ የእሱ ውሽማ ነች ብሎ ያንን ነገር ከነገሯት ምናልባት ይቅርታ ልታደርግለት ትችላለች፣ ይቅርታ ላታደርግለት ትችላለች። ያው እሷ እስካሁን ያወቅ ነው ዳኒን በጣም እንደምታፈቅረውና እንደምትወዱ ነው። እሷ አሁን እዛ ጋር ከዳኒ ጋር ያለኝ ነገር ይበቃኛል፣ አንተን አልፈልግም፣ እስካሁን ዋሽተኸኛል እናም ደግሞ ሌላ ሴት ደርበህ ደርበህብኛል የምትለው ከሆነ ምናልባት እዚህ ጋር ከካሌብ ጋር አንድ ላይ ሊሆኑ ይችላሉ። እዛ ጋ ሽማግሌው ቃል የገባላት ነገር አለ። እሱ የማያገባሽ ከሆነ እኔ ለልጄ እድርሻለሁ ያላት ነገር ስላለ እዛ ጋ ደግሞ ኤደን ትዳር ትፈልጋለች፣ አግብታ ልጅ መውለድ ስለምትፈልግ ሽማግሌው ደግሞ እዚህ ጋ ካሌብ የተረጋጋች ቆንጆ የሆነች ልጅ አግብቶ ህይወቱ እንዲስተካከል ስለሚፈልግ ምናልባት ሁለቱ ሊያገናኛቸው ይችላል። ይሄ ነገር ደግሞ ሊሆን የሚችለው እዛ ጋ ኤደን ስለ ዳኒ ጉድ ዳኒ እያደረጋቸው የነበረውን ነገር እንዳለ ሰምታ ለእሱ ይቅርታ ካላደረገ ችለት ነው ማለት ነው። ይቅርታ ካደረገችለት ምናልባት ሽማግሌው ለሁለቱም ሰርግ ደግሶላቸው ወይ ደግሞ አንድ ላይ የሚሆኑበትን ነገር አመቻችቶ ከጊዜ በኋላ ብሩን ትመልሱልኛላችሁ ብሎ አነስ ያለ ብር ሊያበድራቸው ይችላል እንጂ ይሄንን ሁሉ ብር አራት ሚሊዮን ብር ሊያበድራቸው ይችላል እነሱ በዛ በኩል ህይወት ከመሰረቱ በዚህ በኩል ደግሞ ካሌብ እና ትሁት አንድ ላይ ሊሆኑ ይችላሉ ማለት ነው። አሁን ላይ ዳኒ ለትሁት እየነገራት ባለው መሰረት ማለት ነው። ትሁትም ያው ሽማግሌው በጣም ይወዳታል። በጣም ጨዋ ልጅ ነች ባለ ሁለት አይነች ብሎ ከዚህ በፊት ደጋግሞ ሲያወራ ነበርና እሱ አሁን ወደ ሀገር ቤት ይሄዳለ ወደ ቤተሰቦ ቼ ይሄዳሉ የሚለውን ነገር ካለች እንደዛ አይሆነም እዚሁ ከካሌብ ጋር አንድ ላይ ሁኝ ብሎ ያንን ነገር ካመቻችሁላት ነው ማለት ነው። እሷና ካሌብ አንድ ላይ የመሆን ቻንስ አላቸው። እናም ደሞ ቲና ቲና የቀን ጉዳይ ነው እንጂ ከዛ ቤት መውጣቷ አይቀርም ማለት ነው።